ማገልገል ላይ ችግር አለ። በየወረዳው ችግር አለ። አመራር ችግር አለ። ምንም ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ። ሳይችል በሆነ በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ፣ አውቃቸዋለሁ፣ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ የሚሆን የሸሸ እንደደገፈ ነው አያትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰብ ይቻል አቅም ከማንም ሰው ቢናገር ቢከራከር ቢያጥላላት ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምንድን ነው ማታ ማታ ስራ የምታየው? የኮ ጠቅላይ ሚኒስትር ባህር አይደለም። የሚልኮ ብዙ መካሪ ነው ያለው። ነውር ይመስለዋል ስራ ማየት። መደበቅ ትክክል ይመስለዋል፣ ስራ ማየት ግን ነውር ይመስለዋል። እዚህ አገር ደግሞ እንዳያችሁት ካላያችሁት ስራ አይሰራም አይሰራም። ስታዩ ስትከታተሉ ነው ስራ የሚሰራውና ማገልገል ችግር አለብን። ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣነው ኦቶሜሽን ነው መስሎ አብዛኛው ሚኒስትሪ እየገባ ነው ወደ ኦቶሜሽን አሁን ሁሉም ክልሎች ለምሳሌ አርባ ምንጭ፣ ሐዋሳ፣ ብዙዎቹ ዋና ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው፣ የተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለ ነው። ጠያቂው ሁለት ነገር አንስተዋል፣ እዚህ አካባቢ ያነሱት አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና፣ እዛው ላይ ያሉ፣ በዚህ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም፣ ብር ከሌለ አይሰራም። ሕንፃ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት። ያ ነገር እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑ እናፋጥናለን አቅም በፈቀደ መጠን።